ያስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተል ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ ሰላም የጠፋ የመሰላችሁ በፌስቡክ ና በዩቲዩብ ወሬ ነው አሉ። በአማራም በኦሮሚያም ያሉትን ኃይሎችን ሽፍታ ናችሁ የሚል ማብራሪያም አቅርበዋል። ጀኔራል ጻድቃን አቶ ጌታቸውና የኦህዴድ ሹማምንት በተገኙበት ዋሻ ውስጥ አቶ ሽመልስ አብዲሳ ደግሞ ለመኖር ጓጓው ብሏል። በዝርዝር የምንመለከተው ቀዳሚ ጉዳያችን ይሆናል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ ያሰባሰቡት የቢዝነስ ና የፋይናንስ ልሂቅ የተጠላለፈ ና እንደ ሽመልስ አብዲሳ ባሉ ሰዎች ቁጥጥር ስር የወደቀ ስለመሆኑም የስለላ መረጃዎችን የሚዘግበው የፈረንሳዩ ጋዜጣ አፍሪካን ኢንተለጀንስ አጋለጠም። የውጭ ሀገር ዜግነት ያላቸው ትውልደ ኢትዮጵያውያንን በሂደቱ ውስጥ ያላቸውን ሚና ዘርዝሯል። እንመለከተዋለን። ህወሓት የቲዲኤፍ አባላትን ሰሞንኛ ተቃውሞ በተመለከተ መግለጫ አውጥቷል። የአደባባይ ተቃውሞውን ጠላቶች ለጥፋት ተለኳቸው መግቢያ ቀዳዳ ለማግኘት ከፍተኛ ጥረት ሲያደርጉበት ነበር በማለትም ክሱን አቅርቧል። ተጨማሪውን ይዘናል። በአዲስ አበባ የጤና መድን ክፍያ ወደ ሰባት እጥፍ ማሻቀቡ ተገለጸም። በተለያዩ ሰበቦች ከዜጎች የሚጠየቀው ገንዘብ አሁንም እንደቀጠለ ነው። ሰሙታላችሁም። በትግራይ ክልል በድጋሜ የመሬት መንቀጥቀጥ ተከስቷል። በሪክተር ስኬል 4.5 የተለካ መሆኑም ተሰምቷል። ሌላኛው መረጃችን ነው፣ እስራኤል በጋዛ ላይ የአየር ድብደባ ከፈጸመች በኋላ ወደ ተኩስ አቁም ስምምነቱ መመለሷን አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ሰላም የጠፋ የመሰላችሁ በፌስቡክና በዩቲዩብ ወሬ ነው አሉ። በአማራም በኦሮሚያም ያሉትን ኃይሎችን ሽፍታዎች ናቸው ሲሉ ማብራሪያ አቅርበዋል። ጀነራል ጻድቃን አቶ ጌታቸው ረዳና የኦህዴድ ሹማምንት በተገኙበት ዋሻ ውስጥ አቶ ሽመልስ አብዲሳ ደግሞ መኖር ጓጓሁ ብለዋል። የብልጽግናው ፕሬዚደንት ወደ ባሌ ከሰሞኑ ያደረጉት ጉዞ በርካታ አነጋጋሪ ጉዳዮች ያጀቡት ነው። በቀዳሚነት የሚጠቀሰው ከአምስት ዓመት ከስምንት ወራት በፊት ወደዛ ዋቅንተው መረኩት ያሉት መስኖ ፕሮጀክት ከሰሞኑ ደግሞ እንደገና መረኩ ያሉበት ሁነት ነው። ሌላኛው ደግሞ የኦህዴድ የቀድሞ ሹማምንት እንዲሁም ሌትናንት ጀነራል ጻድቃን ገብረ ትንሳኤን ጨምሮ ይዘው በማቅናት ሲያስጎበኙ የተስተዋሉበት በጉብኝት ላይ የሰነበቱት ጀነራል ጻድቃን ገብረ ትንሳኤ፣ አቶ ጌታቸው ረዳ፣ አቶ አባዱላ ገመዳና መሰደ ህወሓትና የኦህዴድ የቀድሞ ባለስልጣናትም ሀገር የመሩበትን ዘመን እያወገዙ አብይ አህመድን ዛሬ ሲያደንቁ ተደምጧል። ጀነራል ጻድቃን ተስፋ የሚያጭር ሲሉት፣ አባዱላ ገመዳ ደግሞ ቆጨኝ ብለዋል። አቶ ጁነዲን ሳዶች ሁለቱ አልነበረኝም ያሉትን ጉዳይ አቶ ጌታቸው ረዳ ደግሞ አለቃቸውና መሰሎቻቸውን መኩራት አለባቸው ሲሉ ማሞካሽተዋል። የሆኖ ሆኖ ሶፍ ዑመር ዋሻ ውስጥ እነዚህ የጠቅላይ ሚኒስትሩ የቀድሞ ላኪዎቻቸውና የአሁን ተላላኪዎቻቸው ተሰብስበው እንዲናገሩ ምድል ተሰጥቷቸው በሁሉም ያገዛዙ ልሳናት እንዲተላለፍ ተደርጓል። እነዚህ የቀድሞም የአሁንም ባለስልጣናት ንግግሮች ውስጥ ጠቅላይ ሚኒስትሩን ያስደሰቱም ያላስደሰቱም ጉዳዮች ግን ቀርበዋል። አቶ ጌታቸው ረዳ የቀደመውን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 አተን ነው የተቸገር ነው ወይስ በቅንጦት ምክንያት ነው የተቸገር ነው? የኛ ድህነት የጦት ነው የቅንጦት ነው ያለማየት ነው ያለማግኘት ነው። ከእነዚህ የአብይ አህመድ ሰዎች ንግግር ቀጥለው የቀረቡት መወድስ የተጫናቸው ግን ጠያቄ የሆኑ ማብራሪያዎች ግን ጠቅላይ ሚኒስትሩ አብዛኛውን ንግግራቸውን ትኩረት እንዲያደርጉበት ያስገደዱ መሆናቸው አልቀርም። የመጀመሪያው ሌትናንት ጀነራል ፃድቃን ገብረ ትንሳኤ ሲሆኑ ተስፋችን ፖለቲካዊ ሁኔታችን ከተስተካከለ እውን የሚሆን ነው ያሉበት ነው። ሌላኛው ደግሞ ኩማ ደመቅሳ ሲሆኑ ሰላም አጣን፣ ጦርነት በረታብን የሚል ማብራሪያ አቅርበዋል። ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ከሄድን በጣም በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄደ። አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አውቃለሁ። ችግሮች እንዳሉ አውቃለሁ። እነዚህ ችግሮች የፖለቲካ ስርዓታችንንም በማስተካከል እንቅፋት የሚሆኑ ነገሮች አሉ። ሁለት ናቸው ለእኔ። አንድ የሰላም ችግር። ለምንድን ነው መሳሪያ የሚያነሳው ሰው ሀሳቡን በነፃነት መግለጽ የማይችል ከሆነ መጠየቅ የማይችል ከሆነ ስለ ተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስቷል ባሌ በዚህ ዘመን ይሄንን የጀመርነው እናስቀጥል ከተባለ የጥይት ቶክስ መቆም አለበት። እነዚህ በምስጋና ተሸፍነው ቢሆን የቀረቡ ንግግሮች ጠቅላይ ሚኒስትሩ ነጌቲቭ ኢነርጂ ከሚሉት ምድብ ውስጥ የሚገቡ ስለመሆናቸው ከምላሻቸው መገንዘብ አዳጋች አይሆንም። የሰጡት ምላሽ ሰላም ቅድሚያ ይሰጠው አትበሉን የሚል ነበርና እንዲያም ሆኖ በኔ ጊዜ ሰላም የጠፋ የመሰላቸው ፌስቡክ እና ዩትዩብ ላይ ስለምትሰሙ እንጅም ባለፈው መቶ ዓመት ሁሉ እየነበረ አይደለም ሲሉም አቅርበዋል። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት መቶ ዓመታት ሰላም አልነበረም።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 ጠቅላይ ሚኒስትር አብይ አህመድ ያደረጉት የንግግር ሚሊየን ገዳይ ጦርነት የመሩም በዚህኛው ክፍለ ዘመን በድሮንም የውጭ ሀገር ሰራዊትም ጋብዞ በማስገባት የራሳቸውን ዜጋ በጅምላ በመግደል የሚታወቁ መሪ የሚያደርጉት ባልነበረ የሚል ጥያቄ የሚያስነሳም ይሆናል። ዜጎች በየዕለቱ እየተገደሉ የሚገደሉትና የሚሞቱት ደግሞ በከፈሉት ግብር በተገዛ ድሮን ጭምር። ሆኖም ሰርቶ መግባት ተረስቶ ወጥቶ መግባት ብርቅ በሆነባት ሀገር በዙሪያቸው በዋሻ ከዋሻው ዙሪያ በወታደር እየተጠበቁ ጠቅላይ ሚኒስትሩ ሰላም ያጣችሁት ፌስቡክ እና ዩቲዩብ ላይ ነው ሲሉም ተሰምቷል። ባለፈው መቶ ዓመት ብለው አጼ ቴዎድሮስና አጼ ዮሐንስን መጥራታቸው እንዳለ ሆኖ አሁን በሀገሪቱ ያለውን ችግር እነ ጄኔራል ጸድቃን እንዳሉት ፖለቲካዊ ችግር ሳይሆን የሽፍታ ነው ሲሉ ነባርና የአሁን አመራሮች በክፍቱ ዋሻ ውስጥ አፋቸውን ከፍተው ይሰሟቸውም ነበርም። አሁንም የአማራም የኦሮሚያም አለፍ ሲልም የትግራይ ያለውን ሁነትን የሽፍታ ብለው አቅልለውም አቅርበውታል። እንደተለመደው ከስድስት ዓመታት በፊት ነዳጅ አገኘን ብለው የነገሩትን ህዝብ ከስድስት ዓመታት በኋላ የነዳጅ ዋጋን በስድስት ጥፍ አሳድገውበት ትበለጽጋለህ ትሻገራለህም ብለው ቃል ገብተውለት ኑሮን ጣሪያ እንዲነካም አድርገውበት አሁንም በመጪው ከስድስት ዓመት በኋላ ያገናኘን የሚል ቃል ከሶፉ ሙር ዋሻ እንደገና ሲገቡ ሰምተዋል። ህወሀት የቲዲኤፍ አባላትን ሰሞንኛ ተቃውሞ በተመለከተ መግለጫ አውጥቷል። የአደባባይ ተቃውሞውን ጠላቶች ለጥፋት ተልኳቸው መግቢያ አቀዳዳ ለማግኘት ከፍተኛ ጥረት ሲያደርጉ ነበር በማለትም ከሷል። ከሁለት ዓመታት በላይ በተካሄደው ጦርነት ወቅት የተሳተፉ እንዲሁም ለአካል ጉዳት የተዳረጉ የትግራይ ሰራዊት አባላት ከውዝፍ ደሞዝና ጥቅማ ጥቅም ጋር በተያዘን ባለፈው ሳምንት ለቀናት ተቃውሟቸውን ማሰማታቸው ይታወሳል። የተለያዩ አርሚ አባላትን መንገዶችን በመዝጋት ጭምር ነው ተቃውሟቸውን ሲገል ነበሩት የነበሩት በእርግጥ እነዚህ አባላት በይፋ ለፈጠሩት መስተጓጎል ህዝቡን ይቅርታ መጠየቃቸው ይታወቃል። ከሰሞነኛው የሰራዊቱ አባላት ተቃውሞ ጋር በተገናኘም ህወሓት መግለጫ አውጥቷል። ድርጅቱ የትግራይ ጸጥታ ኃይል ባለፈው ሳምንት በክልሉ የተለያዩ አካባቢዎች የተቃውሞ ሰልፎችን ባደረገበት ወቅት ለተፈጠረም የመንገድ መዘጋት ድርጊቶችና የህዝብ ትራንስፖርት አገልግሎቶች መስተጓጎል ህዝቡን ይቅርታ ጠይቋል ሲል በመግለጫው ላይ አስፍሯል። የጸጥታ ኃይሉ የደሞዝና የጥቅማጥቅም ጥያቄዎች ፍትሐዊ ናቸው ያለው ህወሓት የትግራይ አቅም በሚፈቅደው መጠን የጸጥታ ኃይሉ አባላት ህይወት መሻሻል አለበትም ብሏል። ህወሓት የጸጥታ ኃይሉ አባላት የአደባባይ ተቃውሞ ሽፋን በማድረግ የሩቅና የቅርብ ጠላቶች ለጥፋት ተልኳቸው መግቢያ ቀዳዳን ለማግኘት ከፍተኛ ጥረት ሲያደርጉ ነበር በማለትም ከሷል። የትግራይን ህዝብ ለመግዛት የሚመኙ ወንጀለኞችና ሽፍቶች በትግራይ የጸጥታ ኃይልና አመራሮች ላይ ያካሂዱታል ያለውን የስም ማጥፋት ዘመቻ እንዲያቁሙም ህወሓት አሳስቧል። ከትግራይ ሰራዊት አዛዦች መካከል አንዱ የሆኑት ጄኔራል ጀኔራል ዮሐንስ ወልደ ጊዮርጊስ ጆን መዴድ ከዚህ ጋር ተቀራራቢ ንግግር ትናንት ማድረጋቸውን መዘገባችንም ይታወሳል። ጠላቶቻችን በደስታ ከበሮ ደልቀዋል። ከዚህ በፊት በ2013 መቀለን ሲቆጣጠሩ ራሱ እንደ ሰሞኑ ደስ ያላቸው አይመስለኝም። ያለውን ሩጫና ሽር ጉድ ልነግራቸው አልችልም። መቀለ ገብተው ትግራይን ለመቆጣጠር ይሄ ይዘጋጅ፣ ይሄ ይሰራ ወዘተ እያሉ ነው የሰነበቱት። ግን ሰራዊቱ ጥያቄ አነሳ እንጂ ትግራይን ላስረክባቸው አላለም። እንደዛ የሚፈቅድ ሰራዊትም ህዝብም የለም። እናም ለማይሆን ነገር ጊዜ ጊዜያቸውን አታጥፉ ነው የምንላቸው ነበር ያሉት። የብልጽግናው ፕሬዚደንት ያሰባሰቡት የቢዝነስና ና የፋይናንስ ልሂቅ የተጠላለፈና እንደ ሽመልስ አብዲሳ ባሉ ሰዎች ቁጥጥር ስር የወደቀ መሆኑን የስለላ መረጃዎችን የሚዘግበው የፈረንሳዩ ጋዜጣ አፍሪካን ኢንተሊጀንስ አጋለጠም። የውጭ ሀገር ዜግነት ያላቸው ትውልድ ኢትዮጵያውያንን በሂደቱ ውስጥ ያላቸው ሚና ዘርዝሯል። በቅርቡ ከአምባሳደርነት የተነሱት ባለስልጣን ልጅና ከዚህ ቀደም በውጭ ሀገር ኩባንያ ላይ ተቀጥረው ይሰሩ የነበሩት ግለሰብም የንግድ ባንክ ቦርድ አባል ሆነው ተገኝተዋል። በዐቢይ አህመድ ዙሪያ የተሰባሰበውን የቢዝነስ የፋይናንስ ስብስብ የዘረዘረው ዘገባው አብዛኞቹ እንደ አይኤምኤፍ ካሉ ተቋማት ጋር በነበራቸው ንክኪ የሚታወቁ ደላሎች ና ሀብት በማሻሻጥ የድለላቸውን ኮሚሽን የሚቀበሉ ሰዎች ያሉበት መሆናቸውንም አስቀምጧል። በማዕድን፣ በባንክ፣ በመሰረተ ልማት ና በመሰሌ ሀገሪቱ ስትራቴጂክ ፕሮጀክቶች ላይ የሚሳተፉ ተሿሚዎች ና ደላሎች የአሁኑን የኢትዮጵያ ኢኮኖሚ ገጽ እንደያዙት በማተት የሚጀምረው ዘገባው ኢዮብ ተካለኝ ብሔራዊ ባንክ ገዥ ከመሆናቸው ና የገንዘብ ሚኒስትር ዴታ ከመሆናቸው አስቀድሞ ከዓለም አቀፎቹ የፋይናንስ ተቋማት ጋር የተነካካ ስራ ይሰሩ እንደነበር በማስታወስ ይቀጥላል። አዲስ አለማየሁ የተባሉና ካዛን ፈንድ የተባለ ድርጅት የሚመሩ ባለሀብት የቱሉ ካፒ ወርቅ ማውጣት ስራ እንዲያከናውኑ የተደራደሩት ከዮብ ተካሌ ጋር ነው፣ የሚለው ዘገባው አዲሱ የብሔራዊ ባንክ ገዢ ከፊ ጎልድ በመባል የሚታወቅና 320 ሚሊዮን ዶላር ኢንቨስት የሚያደርግ ስራ የተነጋገሩት ከእርሳቸው ጋር ነውም ብሏል። አዲስ አለማየሁ አሜሪካ ዜግነት ያላቸው ሲሆን እህታቸውም የሚያለማየሁ ደግሞ መቀመጫውን ቶጎሎ ያደረገው ኢኮ ባንክ ስራ አስኪያጅ ፓፓ ሚዲያም ባለቤት ናቸው። ከአብይ አህመድ የቢዝነስ ሊቃን መካከል የሚጠቀሱና በደላላነት የተቀመጡም ናቸው ብሏል። ሌላኛው የአብይ አህመድ የፋይናንስና የቢዝነስ ሹም ተብለው በጋዜጣው የተቀመጡት የኢንቨስትመንት ሆልዲንግስ ኃላፊው ብሩክ ታዬ ሲሆኑ እንደ አሊኮ ዳንጎቴ ካሉ የውጭ ሀገር ባለ ሀብቶች ጋር ያላቸው ግንኙነትንም ያብራራል። ፍላውለስ ኤቨንት የሚባል ድርጅት ያላቸው የአዳን ጥላሁን፣ ፕሪሳይስ ኮንሰልት የተባለ ድርጅት በዳይሬክተርነት የሚመሩት ሄኖካ ሰፋ የተሰኙ ነጋዴም በዚሁ የአብይ አህመድ የንግድና ቢዝነስ ኔትወርክ ውስጥ እንደሚገኙበት ተብራርቷል። በቅርቡ የፓኪስታን መንግስትን እንደ ወራሪ በመቁጠር ሲናገሩ ከተደመጡ በኋላ ከኃላፊነታቸው የተነሱት በህንድ የቀድሞ አምባሳደር ተፈራሻውን ልጅ የሆኑት አቶ ሄኖክ ደግሞ የንግድ ባንክ የቦርድ አባል ሆነው የተሾሙ ሲሆን እኒሹም ከዚህ ቀደም የሳፋሪኮም ኩባንያ ስራ አስኪያጅና አሁን ደግሞ የቦይንግ አፍሪካ መሪ እንደሆኑም ተገምጧል። እንደ ዘመዴነህ ንጋቱ ያሉ ደላሎችን በዚሁ የአብይ አህመድ የቢዝነስ እንቅስቃሴ ውስጥ ስማቸው የተነሳ ሲሆን በኦህዴድ ውስጥ አንጃ እየተፈጠረ ነውም ብሏል። ኦሮሚያ ሶቨሬን ፈንድ የተባለ ድርጅት ተቋቁሞ ከባለፈው መስከረም ጀምሮ የወርቅ ማውጣትና ሀብት ቅርምት ስራ ላይ መሰማራቱን የሚጠቅሰው አፍሪካን ኢንተሊጀንስ ይህም ፈንዱን የሚመሩት አዳሪ አሰፋና በአሁኑ ሰዓት በጃፓን የኢትዮጵያ አምባሳደር በሆኑት ዳባ ደበሌ ዙሪያም አዳዲስ የቢዝነስ አንጃዎች እየተፈጠሩ ነው ሲል የአቶ ዳባን ሚና ባልተጠነትነ መንገድ ገልጾታል። እነዚህን ፕሮጀክቶቹን ሁሉ በመቆጣጠር በኩል ትልቅ አስተዋጽኦ እያሳደሩ ያላቸው ደግሞ የኦሮሚያ ክልሉን ርዕሰ መስተዳደር አ

በትግራይ ክልል በድጋሚ የመሬት መንቀጥቀጥ ተከስቷል። በሬክተር ስኬል 4.5 የተለካ መሆኑም ተገልጿል። ምሽት ላይ ከአዲግራት ደቡብ ምስራቅ 43 ኪሎ ሜትር ርቀት ላይ የመሬት መንቀጥቀጥ ተከስቶ በበርካታ አካባቢዎች ላይ ንዝረቱ ተሰምቷል። ከምሽቱ አንድ ሰዓት ከ30 አካባቢ የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.5 የተለካ እንደሆነም የአሜሪካ ጂኦሎጂካል ሰርቬ መረጃ ያሳያል። የመሬት መንቀጥቀጥ ንዝረቱ ከተሰማባቸው አካባቢዎች አንዷ የትግራይ መዲና መቀለ ስትሆን በፎቅ በተለይም በፎቅና በህንፃዎች ላይ አስፈሪ ስሜት እንደነበረው ተዘግቧል። ካለፈው ጥቅምት ሁለት ወዲህ ንዝረቱ በትግራይና በአፋር የተለያዩ አካባቢዎች ጎልቶ የሚሰማ ሲሆን የተለያየ ልኬት ያላቸው የመሬት መንቀጥቀጥ አደጋዎችም ተከስተዋል። በተለይም ከአንድ ሳምንት በፊት የተከሰተውናም በሬክተር ስኬል 56 የተለካው የመሬት መንቀጥቀጥ በአፋር ክልል የሰው ሕይወትን ቀጥፎ በርካታ ቤቶችን አፍርሶ ከ40 ሺ በላይ ሰዎችንም ያለመጠለያ እንዳስቀረ የሚታወቅ ነው። በተመሳሳይ በትግራይ ምስራ ምሥራቃዊ ዞን አጽቢ ወንበርታ ወረዳ ቤቶች እንዲፈርሱ ምክንያት ሆኗል። በአዲስ አበባ የጤና መድን ክፍያ ወደ ሰባት እጥፍ ማሻቀቡ ተገለጸም። በተለያዩ ሰበቦች ከዜጎች የሚጠየቀው ገንዘብ አሁንም እንደቀጠለ ነው። በአዲስ አበባ ከተማ ከሰሞኑ ያሉ ሁነቶችም የዚህ ማሳያ ናቸው። የመኖሪያ ቤታችሁን ለንግድ ተቋማት ተጠቅማቸዋል በሚል ነዋሪዎች ከቤቱ ዋጋ በላይ እየተጠየቁ ናቸው። ከንቲባ አዳነች አቤቤ ደግሞ ከ200 ቢሊዮን በላይ ገቢ ከዚህ ዜጋ እየሰበሰብን ነው ሲሉት ሰምተው ነበር። አሁን የቀረበው ቅሬታ ደግሞ የጤና መድን ክፍያ እስከ ሰባት እጥፍ ያሻቀበባቸው ዜጎች መኖራቸውን የሚገልጽ ነው። 1500 ብር ይከፈል ለነበረው የጤና መድህን ከ7000 እስከ 10000 ብር እንድንከፍል እየተገደድ ነው ሲሉ ቅሬታቸውን የአዲስ አበባ ጤና መድህን ተገልጋዮች ገልጿል። እየተጠየቅን ያለው የጤና መድህን ክፍያም የከተማ ነዋሪ አቅምን ከግምት ውስጥ ያስገባ አይደለም ያሉት ቅሬታ አቅራቢዎች ባለፈው ዓመት ለአገልግሎቱ ይከፈል የነበረው ክፍያም የዚህ ዓመት ክፍያ ጋር በከፍተኛ ሁኔታ እንደጨመረ አስረድተዋል። ከዚህም ባሻገር ክፍያው በከፍተኛ ሁኔታ ከመጨመሩ የተነሳ የደሃ የማህበረሰብ ክፍሎች ለአገልግሎቱ 2200 ብር እንዲከፍሉ ተገደዋል ብለዋል። እስራኤል ጋዛ ላይ ድብደባ ከፈጸመች በኋላ ወደ ስምምነቱ ተመልሻለሁ ብላለች። የእስራኤል ጦር ባሳለፍ ነው እሁድ ሐማስ ስምምነቱ በግልጽ ጥሰዋል በማለት የአየር ድብደባ ከፈጸመ በኋላ በጋዛ የተኩስ አቁሙ ተግባራዊ ማድረግ ዳግም እንደሚጀምር አሳውቋል። በደቡባዊ ጋዛ የአየር ድብደባው የተካሄደው በራፋ ወደሚገኙ ወታደሮች አሸባሪዎች ጸረ ታንክ ሚሳኤልና ጥይት ተኩሰው ሁለት ወታደሮችን ከገደሉ በኋላ ነው ብሏል። ሐማስ ግን በእስራኤል ቁጥጥር ስር ባሉ አካባቢዎች ስለተፈጠረው ግጭት የማውቀ የሚያውቀው ነገር የለም ብሏል። እስራኤል ባሳለፍ ነው እሁድ ምሽት ላይ በጋዛ የሚገኙ የሐማስ ኢላማዎችን መደብደቧን ያረጋገጠች ሲሆን በጋዛ የሚገኙ የሆስፒታል ምንጮች ደግሞ በጥቃቱ በትንሹ አርባ አራት ሰዎች ተገድሏል ይላሉ። ሐማስ ለተኩስ አቁሙ ተግባራዊነት አሁንም ቁርጠኛ መሆኑን አሳውቆ እስራኤል ግን ጥሰት እየፈጸመች ነው በማለት እንዲህ አይነት ጥቃቶች የተኩስ አቁሙን ሙሉ በሙሉ ወደ መፍረስ የሚገፉ ናቸው ሲል አስጠንቅቋል። የእስራኤል መከላከያ ኃይል ደግሞ የተኩስ አቁሙ እንዳግም ማክበር መጀመሩን የገለጸ ሲሆን ስምምነቱን እንደሚያከበር ነገር ግን ለየትኛውም ጥሰት ከባድ ምላሽ እንደሚሰጥ ነው የገለጸው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም፣ አበቃን። ቸር ያሰማል።